እንደሚታወቀው ዩኒቨርሲቲዎች የሪሚዲያል ተማሪዎችን እየጠሩ እንደሆነ ይታወቃል። አብዛኞቹ ዩኒቨርሲቲዎች እስካሁን አልጠሩም፣ ግን የተወሰኑት ጥሪ አድርገው ነበረ። ጥሪ ካደረጉ ዩኒቨርሲቲዎች መካከልም ከዚህ በፊት እነ ባህርዳር ዩኒቨርሲቲ የራያ ዩኒቨርሲቲ እና የመሳሰሉትን፣ እነ ጅግጅጋ ዩኒቨርሲቲ ነግረናችሁ ነበረ። በዛሬው እለት እና በትናንትና እለት ደግሞ ጥሪ ያደረጉ ዩኒቨርሲቲዎች እንዲሁም ደግሞ ያራዘመ ዩኒቨርሲቲ ያለ እሱን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ላይክ ሼር ማድረጋችሁ እንዳትርሱ። እንግዲህ ከነዚህ ዩኒቨርሲቲዎች ጥሪ ያደረጉት ማለት ነው፣ ደባርቅ ዩኒቨርሲቲ ነው። በ2018 ዓ ም በትምህርት ሚኒስቴር ደባርቅ ዩኒቨርሲቲ የተመደባቸው የሪሜዲያል ተማሪዎች የምዝገባ ጊዜ ህዳር 25 ና ህዳር 26 2018 ዓም መሆኑን ዩኒቨርሲቲው አስታውቋል። በቅጣት መመዝገብ የሚቻለው ደግሞ ህዳር 29 መሆኑን ዩኒቨርሲቲው አስታውቋል ማለት ነው። ትምህርት የሚጀምረው ህዳር 29 ነው። ለምዝገባ ስትሄዱ የ8ኛ ና 12ተኛ ክፍል ሰርተፍኬት ዋናውና ኮፒው ከ9-12ኛ ክፍል ትራንስክሪፕት ዋናው እና ኮፒው፣ መጠኑ 3 በ4 የሆነ አራት ጉርድ ፎቶግራፍ፣ የግብር ከፋይ መለያ ቁጥር ወይም ቲን፣ አንሶላ፣ ትራስ፣ ልብስ፣ ብርድ ልብስ እና የስፖርት ትጥቅ ይዛችሁ እንድትመጡ ተብላችኋል ማለት ነው። ሌላው እንግዲህ ጂንካ ዩኒቨርሲቲ ጥሪ ማድረጉ ይታወቃል ለተማሪዎቹ ማለት ነው። በቻናላችንም በቴሌግራም ቻናላችንም እንደ ፖሰት ነው። በ2018 ዓ.ም ጂንካ ጂንካ ዩኒቨርሲቲ የተመደባቸው ተማሪዎች ህዳር 11 እና 12 እንደጠራ ይታወቃል ግን ዩኒቨርሲቲው በዛሬ ሁለት ባወጣው ዩኒቨርሲቲ ጂንካ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ለሪሜዲያል ፕሮግራም ለተመደቡ ተማሪዎች ዩኒቨርሲቲው ከጥቂት ቀናት በፊት ጥሪ ማድረጉ ይታወቃል። ይሁን እንጂ የምዝገባ ጊዜውን ላልተወሰነ ጊዜ እንዳራዘመ ዩኒቨርሲቲው አስታውቋል። በመሆኑም በቀጣይ በሌላ ማስታወቂያ ጥሪ እስከሚደረግላችሁ ድረስ በትዕግስት ጠብቁ ብሏል ማለት ነው። ስለዚህ ጅንካ ዩኒቨርሲቲ ለህዳር 10 እና 11 ጠርቶት የነበረውን ጊዜ ጥሪ ማስታወቂያ ማለት ነው። ላልተወሰነ ጊዜ አራዝመዋል ማለት ነው። ሌላው ለተማሪዎች ጥሪ ያደረገው ዩኒቨርሲቲ ኦዳ ቡልቱም ዩኒቨርሲቲ ነው። በ2018 ዓ ም በትምህርት ሚኒስቴር ኦዳ ቡልቱም ዩኒቨርሲቲ የተመደባቸው የሪሚዲያል ተማሪዎች የምዝገባ ጊዜ ህዳር 25 እና ህዳር 26 2018 ዓ ም መሆኑን ዩኒቨርሲቲው አስታውቋል። የምዝገባ ቦታ በዩኒቨርሲቲው አዲሱ ካምፓስ። ትምህርት የሚጀምረው ህዳር 29 መሆኑን ዩኒቨርሲቲው አስታውቋል። ወደ ዩኒቨርሲቲ ስቴዱ ልትይዟቸው የሚገቡ ነገሮች የስምንተኛ ክፍል ሰርተፍኬት ዋናውና ኮፒው የ12ኛ ክፍል ሰርተፍኬት ዋናው እና ኮፒው ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናው እና ኮፒው ፓስፖርት መጠን የሆነ ስምንት ፎቶግራፍ ወይም ሶስት በአራት ማለት ነው። አንሶላ፣ ትራስ ልብስ፣ ብርድ ልብስ እና የስፖርት ትጥቅ ይዛችሁ መሄድ ይጠበቅባችኋል ማለት ነው። ሌላው ጥሪ ያደረገው ዩኒቨርሲቲ ድሬዳዋ ዩኒቨርሲቲ ነው። ለሪሜዲያል ተማሪዎች በ2018 ዓ ም በትምህርት ሚኒስቴር ድሬዳዋ ዩኒቨርሲቲ የተመደባቸው የሪሜዲያል ተማሪዎች ሪፖርት ማድረጊያ ቀናት ህዳር 20 እና ህዳር 21 2018 ዓ.ም መሆኑን ዩኒቨርሲቲ አሳውቋል ማለት ነው። ለምዝገባ ስትሄዱ የ8 እና 12ኛ ክፍል ሰርተፍኬት ዋናው እና ኮፒው ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናው እና ኮፒው 4 3 በ4 የሆነ ፎቶግራፍ፣ የብሔራዊ መታወቂያ ፋይዳ ፋን ነምበር፣ ከአካባቢው አየር ሁኔታ ጋር የሚስማማ አንሶላና ትራስ ልብስ ይዛችሁ መሄድ ይኖርባችኋል ማለት ነው። እነዚህን አሟልታችሁ ይዛችሁ መሄድ ይጠበቅባቸዋል። ያው እንደተለመደው ከ9 እስከ 12ኛ ክፍል ትራንስክሪፕት ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ እነዚህን ነገሮች ይዛችሁ መሄድ ይጠበቅባቸዋል ማለት ነው። ስለዚህ እንደነገርኳችሁ ኦዳ ቡልቶም ዩኒቨርሲቲ ጠርተዋል፣ ድሬዳ ዩኒቨርሲቲ ጠርተዋል። ሌላው ደግሞ እንድታቁት ጂንካ ዩኒቨርሲቲ ጠርቶት የነበረው ለህዳር 10 እና 11 ያወጣውን ጥሪ በማራዘም ላልተወሰነ ጊዜ አራዝሞታል ማለት ነው። ተማሪዎችም ጥሪ በሌላ ጥሪ እስከምናሳውቃችሁ በትግስት ጠብቁ ተብላችኋል ማለት ነው። የጅንካ ዩኒቨርሲቲ ተማሪዎች ያንን በማድረግ በትግስት እንድትጠብቁ ይሁን። ሌሎች ዩኒቨርሲቲዎችም ጥሪ ማድረጋቸው አይቀርም። ትምህርታችሁን በቶሎ ስለምትጀምሩ እየተዘጋጃችሁ መጠበቃችሁን እንዳትረሱ። ሌላው ደግሞ አዳዲስ መረጃዎችን በዚሁ በቴሌግራም ቻናላችንም በዩቱብ ቻናላችንም የምናሳውቅ ይሆናል። ሰብስክራይብ ይደረግ።